የኢራንና እስራኤል የፍቅርና ጥላቻ ታሪክ ከወዳጅነት ማዕድ እስከ ጦርነት አፋፍ። በመካከለኛው ምስራቅ ሰማይ ስር፣ ታሪክ የሚጻፈው በብራና ላይ ሳይሆን በሚሳኤል ጭስና በንጹሐን እንባ ነው። እዚህ ምድር ላይ፣ የትናንት ወዳጆች የዛሬ መራራ ጠላቶች ይሆናሉ። የፍቅርና የተስፋ ገጾች ተገልጠው፣ በምትካቸው የጥላቻና የበቀል ምዕራፎች ይተካሉ። በቅርብ ጊዜያት ዓለም ትንፋሹን ውጦ የተመለከተው አንድ አስደንጋጭ ክስተት ተፈጠረ። ለዓመታት እንደ ጥላ ሲገዳደሩ የነበሩ ሁለት ሀገራት መጋረጃውን ገልጠው ፊት ለፊት ተጋፈጡ። ከእስራኤል የተተኮሱ በመቶዎች የሚቆጠሩ ሚሳኤሎች የኢራንን ሰማይ ሲያጥለቀልቁ፣ የኢራንም የአጸፋ ምላሽ በእስራኤል ልብ ውስጥ ሲያርፍ፣ የአንድ ሙሉ ቀጠና ዕጣ ፈንታ በክር ላይ ተንጠለጠለ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ከአንድ ማዕድ ቆርሱ በአንድ ሰማይ ስር ተስፋን ይሰንቁ ከነበሩት ኢራንና እስራኤል አንዱ የሌላውን ውድቀት ወደሚመኝበት የጨለማ ዘመን እንዴት እንደተጓዙ እንመረምራለን። ይህ የፖለቲካ ፍጥጫ ብቻ አይደለም በሚሊዮኖች ልብ ውስጥ የሰረጸ የስቃይ ታሪክ፣ የፈረሱ ህልሞችና የጠፉ ተስፋዎች ድምር ነው። እስኪ ቆም ብለን እንጠይቅ። ይህን ያህል ዘመን የጸና ወዳጅነትን ወደ መርዛማ ጥላቻ የቀየረው ምንድን ነው? በዚህ ደም አፋሳሽ የቼዝ ጨዋታ ውስጥስ እውነተኛውን ዋጋ እየከፈለ ያለው ማን ነው? ወርቃማው ዘመን፣ የማይታመን ወዳጅነት። ከ2500 ዓመታት በፊት በአይነ ህሊናችሁ ሳሉት የአይሁድ ሕዝብ በባቢሎን ምርኮ ተይዞ ተስፋው ጨልሞ ማንነቱ ሊጠፋ በተቃረበበት ወቅት ከፋርስ ምድር አንድ ብርሃን ወጣ። ታላቁ ቂሮስ። ይህ ንጉሥ አይሁዶችን ነፃ ማውጣቱ ብቻ ሳይሆን ወደ ትውልድ ምድራቸው ኢየሩሳሌም ተመልሰው የፈረሰውን ቤተ መቅደሳቸውን እንዲገነቡ የረዳቸው፣ በታሪክ መዝገብ ውስጥ የማይጠፋ የክብር አሻራ ጥሎ ያለፈ ነው። ወደ ሃያኛው ክፍለ ዘመን ስንዘልቅ ይህ ታሪካዊ ትስስር አዲስና ጠንካራ መልክ ያዘ በ1948 እስራኤል ስትመሰረት በጠላት አረብ ሀገራት የተከበበች ብቸኛ ደሴት ነበረች የህልውናዋ ጉዳይ አሳሳቢ በሆነበት በዚህ ወቅት ከሩቅ የተዘረጋላት አንድ የማይናወጥ የወዳጅ እጅ ነበረ የኢራኑ ሻህ ሞሐመድ ረዛ ፓህላቪ ሻህ ኢራንን እንደ አውሮፓ ዘመናዊ ለማድረግ ያልሙ ነበር በዚህ ራዕያቸው ውስጥ እስራኤል ፍጹም አጋር ነበረች። ወዳጅነታቸው የጠላት የጠላት ወዳጄ ነው በሚል ቀመር ብቻ የተገደበ አልነበረም። የቴህራን ጎዳናዎች በእስራኤላውያን አርክቴክቶች ዲዛይን በተሰሩ ሕንፃዎች አጊጠው ነበር። የእስራኤል የግብርና ባለሙያዎች የኢራንን በረሃማ መሬት ወደ ለምለም እርሻነት ለውጠዋል። የኢራን ነዳጅ የእስራኤልን ኢንዱስትሪና መከላከያ ሲያንቀሳቅስ፣ የእስራኤል ወታደራዊና የስለላ እውቀት ደግሞ የሻህን መንግስት ያጠናከር ነበር። ቴላቪቭና ቴሄራን እንደ ሁለት እህትማማች ከተሞች ነበሩ። የጥላቻ መውለድ የአብዮቱ ነበልባል። ነገር ግን የታሪክ ማዕበል መቼና እንዴት እንደሚነሳ መገመት አይቻልም። በቴሄራን ጎዳናዎች ሲንሾካሾክ የነበረው የሕዝብ ብሶት ቀስ በቀስ ወደ ከፍተኛ ጩኸት ተለወጠ። የሻህ ምዕራባዊ ዝንባሌና አምባገነናዊ አገዛዝ ያስመረራቸው በሚሊዮን የሚቆጠሩ ኢራናውያን ለውጥን ተጠሙ። በ1979 ዓለም ትንፋሹን ውጦ ሲመለከት፣ አንድ አውሮፕላን ፓሪስን ለቆ ቴህራን ላይ አረፈ። በውስጡ የነበሩት ለ15 ዓመታት በስደት የቆዩት የአብዮቱ መንፈሳዊ መሪ አያቶላ ሩሆላ ሆሜኒ ነበሩ። መምጣታቸው ለኢራን አዲስ ንጋት ሲሆን፣ ለመካከለኛው ምስራቅ ደግሞ የጨለማ ዘመን መባቻ ነበር። አብዮቱ የሻህን ዙፋን ብቻ አልነበረም የገረሰሰው። የኢራንን ማንነትና የውጭ ግንኙነት ፖሊሲ በሙሉ ነበር የቀየረው። በአዲሱ እስላማዊ ሪፐብሊክ ሪዮታ ዓለም፣ አሜሪካ ታላቁ ሰይጣን ተባለች፤ እስራኤል ደግሞ በመካከለኛው ምስራቅ ልብ ውስጥ የተተከለች የጽዮናውያን ካንሰርና ትንሹ ሰይጣን የሚል ስያሜ የተሰጣት። ለውጡ እንደ መብረቅ ፈጣን ነበር። ትናንት የወዳጅነት ሰንደቅ ዓላማ ይውለበለብበት የነበረው በቴራን የሚገኘው የእስራኤል ኤምባሲ በአንድ ጀንበር ለፍልስጤም ነፃ አውጪ ድርጅት ተሰጠ። ይህ ድርጊት ከአሁን በኋላ ኢራንና እስራኤል በአንድ ሰማይ ስር ሊኖሩ እንደማይችሉ የሚያበስር ነጎድጓዳማ መልእክት ነበር። ወዳጅነት ሞተ፣ ጥላቻም ተወለደ። የጥላው ጦርነት፣ ደም አፋሳሹ የቼዝ ጨዋታ። ከዚያን ጊዜ ጀምሮ ሁለቱ ሀገራት በቀጥታ ጦርነት ባይገቡም መላውን መካከለኛው ምስራቅ እንደ ደም አፋሳሽ የቼዝ ሰሌዳ በመጠቀም እርስ በእርስ መፋለም ጀመሩ። በሊባኖስ በ1982 የእስራኤል ወረራ አመድ ላይ ኢራን ሂዝቦላህን አፈራች። ይህ ቡድን በኢራን ገንዘብ ሥልጠናና ሬዮታ ዓለም እየተደገፈ የእስራኤል የሰሜን ድንበር የማያቋርጥ ስጋት ሆነ። በፍልስጤም በጋዛ የሐማስና የኢስላሚክ ጂሃድ ሮኬቶች ሲተኮሱ፣ ከጀርባ ያለው ዋነኛ ድጋፍ ከኢራን ይመጣል። በሶሪያና ኢራቅ ኢራን ታማኝ ሚሊሻዎችን በመጠቀም ከድንበሯ እስከ ሜዲትራኒያን ባህር ድረስ የሚዘልቅ ተጽዕኖ ለመፍጠር ስትጥር፣ እስራኤል ደግሞ ይህንን ለመከላከል በሶሪያ ውስጥ በሚገኙ የኢራን ኢላማዎች ላይ በመቶዎች የሚቆጠሩ የአየር ጥቃቶችን ፈጽማለች። በዚህ ሁሉ መሃል ትልቁ ስጋት ተንሰራፍቷል፤ የኒውክሌር ጉዳይ እስራኤልን ከምድረገጽ እናጠፋለን የሚሉ መሪዎች የኒውክሌር ቦምብ ከያዙ ልውናችን ያበቃል ብላ እስራኤል ስለምታምን ይህን ለመከላከል ማንኛውንም እርምጃ ትወስዳለች። የኢራን የኒውክሌር ሳይንቲስቶች በምስጢራዊ ሁኔታ ሲገደሉ፣ የኮምፒውተር ሲስተሞቻቸው በሳይበር ጥቃት ሲወድሙ፣ የዓለም አይኖች ወደ እስራኤል ያመለክታሉ። ይህ የጥፋት ቀን ሰዓትን እንደ መቁጠር ያለ እጅግ አደገኛ ጨዋታ ነው። የሰው ልጆች ዋጋ በደም የተጻፈ ደረሰኝ በዚህ የሃያላን ፍጥጫ መሃል ዋጋ የሚከፍለው ግን ንጹህ ህዝብ ነው። በሶሪያ የምትኖር እናት የፍንዳታው ድምጽ የሚያስፈራት የፖለቲካ ጨዋታው ስላልገባት ሳይሆን የልጇን እንቅልፍ ስለሚረብሽ ነው። በጋዛ የሚኖር አባት የሚጨነቀው ስለ ቴሄራን እና ቴልቪቭ ፖለቲካ ሳይሆን ለልጆቹ ራት እንዴት እንደሚያቀርብና ቀጣዩ ፍንዳታ የቤቱን ጣራ እንዳያነሣው ነው። በሊባኖስ ያለች ወጣት በኢራን ያሉ ወጣቶች ሁሉም የዚህ ግጭት ሰለባዎች ናቸው። የግጭቱ እውነተኛ ዋጋ የጠፋው የሰው ሕይወት ብቻ አይደለም። ያልተገነቡት ሆስፒታሎች፣ ያልተማሩት ትውልዶች፣ ፍርሃት በልባቸው ውስጥ የነገሰባቸው በሚሊዮን የሚቆጠሩ ሰዎች ናቸው። የዚህ ግጭት እውነተኛው ዋጋ የጠፋው ሰብአዊነትና የሞተው ተስፋ ነው። የሰላም ተስፋ በጨለማ ውስጥ የበራች ሻማ ታዲያ ሁሉም ነገር ጨለማ ነው ተስፋ ፈጽሞ የለም ምናልባት ላይሆን ይችላል ከጦርነት ነጋሪት ጩኸት ጀርባ የሰላም ሹክሹክታ ይሰማል በሁለቱም ሀገራት ከመንግስቶቻቸው የጥላቻ ንግግር ባሻገር ሰላምን የሚሹ ልጆቻቸው ያለ ጦርነት እንዲያድጉ የሚፈልጉ በሚሊዮን የሚቆጠሩ ሰዎች አሉ በማኅበራዊ ሚዲያ በስደት የሚኖሩ ኢራናውያንና እስራኤላውያን እኛ ጠላቶች አይደለንም የሚሉ መልእክቶችን ይለዋወጣሉ። እነዚህ ትንንሽ የሻማ ብርሃኖች ናቸው። ነገር ግን በበቂ ሁኔታ ከበሩ ጨለማውን ሊገፉት ይችላሉ። በዓለም አቀፍ ደረጃም ግጭቱ ከቁጥጥር ውጪ እንዳይወጣና ወደ ቀጠናዊ ጦርነት እንዳያመራ ከፍተኛ ዲፕሎማሲያዊ ጥረት ይደረጋል። ምክንያቱም የኢራንና እስራኤል ቀጥተኛ ጦርነት የዓለምን ኢኮኖሚ ሊያናጋና ስፍር ቁጥር የሌለው እልቂት ሊያስከትል እንደሚችል ሁሉም ይገነዘባል። የታሪክ የመጨረሻው ገጽ ገና አልተጻፈም። ቀጣዩን ምዕራፍ የሚጽፈው የአሁኑ ትውልድ ነው። ጥያቄው ይህ ትውልድ የቀደመውን የጥላቻ ቀለም ተጠቅሞ ታሪክን ይቀጥላል ወይንስ አዲስ ብራና አንስቶ የይቅርታና የእርቅ ታሪክ ለመጻፍ ይደፍራል? ስለተከታተላችሁን ከልብ እናመሰግናለን። የዚህ ታሪክ ቀጣይ ምዕራፍ ምን መሆን አለበት ብላችሁ ታስባላችሁ? የሁለቱ ሀገራት ሕዝቦች ከጥላቻ ይልቅ ሰላምን እንዲመርጡ ምን መደረግ አለበት? ጥልቅ ሐሳባችሁን በኮሜንት ላይ አካፍሉን። ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልን።